ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ የስፖርት የመረጃ ሰዓታችን በድጋሚ ተገናኝተናል። ስለምታደምጡን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግናችሁ። የተለያዩ ስፖርታዊ ጉዳዮችን እናነሳለን። እናንተም ሀሳብ አስቴቶቻችሁን ለእኛ እያካፍላችሁን የተለያዩ ነገሮችን እያነሳችሁ ከኛ ጋር ቆይታን አድርጉ። ቪዲዮችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁም የቤተሰባችን አባል እንድትሆኑ በአክብሮት እንጋብዛችኋለን። ዛሬ ከጠዋት ጀምሮ በዝውውር ጉዳዮች ላይ ትልልቆቹ የአውሮፓ ሚዲያዎች ምን አይነት ጉዳዮችን አወጡ የሚሉትን ነገሮች በተለይ ትልልቆቹን የአውሮፓ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እያነሳሳን ነው በዚህ ስፖርት የመረጃ ሰዓታችን ላይ ቆይታን የምናደርገው በፕሮግራማችን ፍጻሜ ድረስ አብራችሁኝ ስትቆዩ የአርሰናልን፣ የዩናይትድን፣ የቸልሲን፣ የሊቨርፑል፣ የማንቸስተር ሲቲ፣ ሌሎችም የአውሮፓ ታላላቅ ክለቦች የሚባሉ እንግዲህ የዝውውር ጉዳዮቻቸውን እየዳሰስን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አርሰናልና ኒውካስል ዩናይትድ የሪያል ማድሪዱን ባለተሰጥኦ ወጣት አጥቂ አማካይ ለማስፈረም ፍላጎት አላቸው። ይህ ተጫዋች ቱርካዊ አርዳ ጉለር ነው። እነዚህን እንግዲህ ሁለት ክለቦች ይህንን ተጫዋች ከሚፈልጉት ክለቦች መካከል እንደሚጠቀሱ ነው መረጃዎቹ የወጡት። ሆኖም ግን ሎስ ብላንኮቹ የቱርኩን ብሔራዊ ቡድን ተጫዋች ለመልቀቅ ግን እስከ 150 ሚሊዮን ዩሮ የሚደርስ ገንዘብም ይጠይቃሉ ተብሎ እንደሚታሰብና ተጫዋቹን የመሸጥ ምንም አይነት ፍላጎት እንደሌላቸው ነው የሚነገረው የመረጃ የወጣው ፌጂያስ እንደሆነ ይነገራል። ይዋጋ ለአርሰናል አቅሙ የማይፈቅድ መሆኑ ለኒውካስል ዩናይትድም ቢሆን ከአቅም በላይ እንደሚሆን ነው በርካቶች የሚገምቱት። አርዳ ጉለር በቅርብ ጊዜያት ምርጥ ወጣት ተሰጥኦ መሆኑን ያሳየ ሲሆን በሪያል ማድሪድ ውስጥም የገጠሙት አንዳንድ የመጀመሪያ ችግሮችን በማሸነፍ በአዲሱ አሰልጣኝ ሻቢ አሎንሶ ስር ግን በዚህ ውድድር ዘመን ቋሚ ጀማሪ እየሆነ መጥቷል። አርዳ ጉለር ከሪያል ማድሪድ ማስወጣት ለየትኛውም ክለብ በቀላሉ የሚሳካ አይሆንም። ምክንያቱም ለሱም 150 ሚሊዮን ዩሮ ለመክፈል ዝግጁ የሚሆነ ብዙ ክለቦች መኖራቸው መገመት አስቸጋሪ አድርገዋል። የ20 ዓመቱ ተጫዋችም በእርግጠኝነት ዓለም አቀፍ ደረጃ ያለው እምቅ ችሎታ ያለው ተጫዋች ሲሆን በአንደኛው የቀድሞ አሰልጣኙ በማርካ እንደተጠቀሰውና በቢቢሲ ስፖርት እንደተነገረው ከሆነም ልዩ እግር ኳስ ተጫዋች ተብሎም ተጠቅሷል። ይሁን እንጂ በዚህ የፋይናንስ ፍትሐዊነት ወይም ፋይናንሻል ፌርፕሌይ ደንቦች ዘመን እንደ አርሰናል እና ኒውካስል ያሉ ክለቦች በዚህ መንገድ በአንድ ተጫዋች ላይ በቀላሉ ገንዘቦችን ማፍሰስ በጣም ከባድ ይሆናል ተብሎ ነው የሚታሰበው። ከሁሉም በላይ ደግሞ አርዳ ጉለር በአሁኑ ሰዓት የስፔኑን ዋና ከተማ ለመልቀቅ የሚያስችል ምንም አይነት ምክንያት ያለው አይመስልም። ሻቪ አሎንሶ ለሱ የተሻለ ሚናን የሰጠው ይመስላል። እናም የክለቡ ደግሞ ታሪካዊ ተጫዋች ሉካ ሞድሪች በክረምቱ ከሄደ በኋላ አስፈላጊነቱ የአርዳ ጉለር ከጊዜ ወደ ጊዜ እየጨመረ ነው የመጣው። አርዳ ጉለር አሁን ላይ በሪያል ማድሪድ ውስጥ ቡድን ውስጥም ያለው ፈጣሪነቱ ወይም ደግሞ የእግር ኳስ የፈጠራ አቅሙ በጣም ትልቅ ነው እና በፈጠራው አካባቢ ላይም ደግሞ ትልቅ ነገሮችን እያበረከተ ነው። ስለዚህ ብቃቱ በከፍተኛ ሁኔታ ካልቀነሰ በስተቀር ይህንን ተጫዋች መልቀቅ ለሪያል ማድሪድ የማይታሰብ ጉዳይ እንደሆነ ነው የሚታመነው። ማንቸስተር ዩናይትዶች ካርሎስ ካሴሜሮ የወደፊት እጣ ፈንታ ላይ ጥርጣሬዎች በመኖራቸው ሁለት የፕሪሚየር ሊግ አማካይ ተጫዋቾችን ዝውውር እየተመለከቱ ነው። ልምድ ያለው የማንቸስተር ዩናይትድ የአማካዩ ተጫዋች እንግዲህ ካርሎስ ካሴሜሮ የውል ዘመኑ እያለቀ በመሆኑ ኦልትራፎርድን በነጻ ዝውውር ሊለቅ የሚችልበት እድል እየሰፋ ነው የሚገኘው። ማንቸስተር ዩናይትድ ያንን ክፍተትም ለመሙላት በፍላጎቱ ላይም ሁለት ዋና ዋና ስሞችን የያዘ ይመስላል። ስካይ ስፖርት የብራይተኑን ካርሎስ ባሌባና የኖቲንግሃም ፎረስቱን ኤሊዮት አንደርሰንን ማንቸስተር ዩናይትዶች እንደሚፈልጉ ነው የዘገበው። ሪፖርቱ እንደሚያመለክተው ዩናይትድ ለመጪዎቹ የዝውውር መስኮቶች ሊሆኑ የሚችሉ ፈራሚዎችን ስራ በመቀጠልም ላይ እንደሚገኝ ነው። ዘገባዎች የሚያሳዩት የመሀል ሜዳ ዋነኛ ቅድሚያ ከሚሰጣቸው ነገሮችም አንደኛው እንደሆነ ግልጽ ተደርጎ እየተነሳ ነው። ማንቸስተር ዩናይትድ በክረምቱ የዝውውር መስኮትም ተጨማሪ ተጫዋቾችን ባለማስፈረሙ የመሀል ሜዳ ተጫዋቾች ያስፈልጉታል። ዩናይትድ በክረምቱ የዝውውር መስኮትም ሙሉ አጥቂ መስመሩን በብሪያን ምቤሞ፣ በማትያስ ኩንሃ በቤንጃሚን ሸስኮ በማስፈረምም ስራ የሚበዛበት ጊዜን አሳልፏል። ቢሆንም ግን ማንቸስተር ዩናይትድ በመሀል ሜዳው ላይ በቂ ስራዎችን አልሰራም። እናም ደግሞ እንደ ካርሎስ ባሌባና ኤሊዮት አንደርሰን ያሉ ከፍተኛ ተሰጥኦ ያላቸው ተጫዋቾችን በፕሪምየር ሊጉ ካሳዩት አስደናቂ አፈጻጸም በኋላም በእቅዳቸው ውስጥ መግባታቸው ምክንያታዊ ነው። እነዚህ በሩበን አሞሪም ቡድን ውስጥም ወዲያውኑ ለውጥ ማምጣት የሚችሉና እንዲሁም በመጪዎቹ ዓመታት ደግሞ ማደግ እንደሚችሉ ገና ወጣት የሆኑ ሁለት የተረጋገጡ ተጫዋቾችም እንደሆኑ ይገለጻል። ዩናይትድ በክረምቱ የዝውውር መስኮት የአውሮፓ ውድድር ባይኖርም እንኳን አሁንም ከፍተኛ ተሰጥኦ ያላቸው ፈራሚዎችን መሳብ የሚችል አይነት ትልቅ ስም ያለው ክለብ መሆኑን ግን በተደጋጋሚ እያሳየ ይገኛል። አሁንም ሌሎች ትልልቅ ተጫዋቾች ይህንን ቡድን ለመቀላቀል ፍላጎቱ አላቸው። ይህ በእርግጠኝነት ክለቡ ወደሚፈልገው ደረጃ ለመመለስም የሚያስፈልጉት ፈራሚዎችን ለመፈለግም ወደ ገቢያው ለመግባትም ሲያስብ ብርታት ይሰጠዋል ተብሏል። እንደ ካርሎስ ባሌባና ኤሊዮት አንደርሰን ለመሳሰሉ አስደሳች ተጫዋቾችም ሌሎች ገዢዎች እንደሚኖሩ መገመት ይቻላል። ነገር ግን ዩናይትድ መወዳደር የሚችል ይመስላል። ስለዚህም እንደ ካርሎስ ካሴሜሮ ያለ ልምድ ያለው ስምም ብዙ እንዳይናፍቅም ማረጋገጥ ይቻላል ተብሎ ይታሰባል። ሊቨርፑል፣ ቼልሲ፣ ማንቸስተር ዩናይትድ እና ሌሎች ክለቦች ለአረቢ ለብዚሹ የመሃል ተከላካይ ካስቴሎ ሉኬባ 60 ሚሊዮን ዩሮ የሚሆን ገንዘብም እንቅስቃሴ ለማድረግም ፍላጎቱ አላቸው ተብሏል። ይህ የፈረንሳይ ብሔራዊ ቡድን ተጫዋች በቡንደስሊጋው ባሳለፈው ጊዜም በራሱ እንግዲህ በጣም ድንቅ ጊዜያቶችን እያሳለፈ እንደሚገኝ ይነገራል። ከአውሮፓ ከፍተኛ ወጣት ተከላካይ ተጫዋቾችም አንዱ አድርጎ ራሱን እያሳየ ነው። በዚህ መረጃ መሰረትም ይህ ፍላጎት አሁን ላይ እንደ ሊቨርፑል እና ቸልሲ ያሉ ክለቦችም በካስቴሎ ሉኬባ ላይ ከፍተኛ ፍላጎት እንዲያሳዩ አድርጓቸዋል። ምንጮች እንደገለጹት ሉኬባ ከ90 ሚሊዮን ዩሮ በላይ የመልቀቂያ ውልበታችን ባለው ዋጋ ላይ ሊያብዚሽ ለቆ መውጣት ይችላል። ለጀርመኑ ክለብም 60 ሚሊዮን ዩሮ የሚጠጋ ዋጋ ለመቀበል ዝግጁ ነው። ምንጮች እንደተናገሩት ካስቴሎ ሉኬባ ዘጠና ሚሊዮን ዩሮ የሚያወጣ የመልቀቂያ ውል አለው። ይህም ደግሞ ክለቦች በጣም ከፍተኛ አድርገው ያዩታል። ነገር ግን በአብዛኛው ምሳሌያዊ ነው። ትክክለኛው ጥያቄ ዋጋ ስ0 ሚሊየን ይሮ አካባቢ እንደሚሆን ነው የሚገመተው። ሊቨርፑል ይወደዋል። ነገር ግን ቸልሲና ማንቸስተር ዩናይትድ፣ ኒውካስልና ሪያል ማድሪድም ወደዚህ ዝርዝር ውስጥ መግባታቸው አይቀሬ ነው። ሊቨርፑል ኢብራሂም ኮናቴ የውሉ ማብቂያ እየተቃረበ በመምጣቱ ሊያጣው ይችላል ና ይህንን ተጫዋች ለማስፈረምም ሉኬባ ፍጹም ምትክም አድርገው እንደሚመለከቱት ነው የሚገለጸው። ሉኬባ ሊቨርፑል ከኋላ ለመከላከል የሚያስፈልገውን ጥልቀት የሚጨምር ተጫዋች ይመስላል። ነገር ግን በቼልሲ የአሁኑ ተከላካዮች ላይ ትልቅ መሻሻል እንደሚሆንም በእርግጠኝነት ይነገራል። ሰማያዊዎቹ እንደ ትሬቨር ቻሎ ባህና ቶሲን አዳራቢዮ ያሉ ተጫዋቾችን ማሻሻል አለባቸው። በተጨማሪም የዌስሊ ፎፋና እና የላቪ ኮልዊል የጉዳት ችግሮችም ትልቅ አሳሳቢ ጉዳይ ናቸው። ሉኬባ ከእነዚህ ቡድኖች ለአንዱ እንግዲህ ያደላል ወይስ ደግሞ ለቀጣይ ዝውውር ወደ ሌላ ቦታ ይመለከታል የሚለው ነገር ደግሞ በቀጣይ ጊዜያት የሚታይ ጉዳይ ይሆናል ተብሎ ነው የሚጠበቀው። የኤሚሊያኖ ማርቲኔዝ በአስተን ቪላ ያለው ቦታ የጸና አይመስልም። አዳዲስ ዘገባዎች እንደሚያመለክቱት የአርጀንቲናው ግብ ጠባቂ በክረምት ወራትም ከተፈጠረው ብስጭትና ከማንቸስተር ዩናይትድ እንግዲህ የቀረበው አዲስ ፍላጎት በኋላ ለመልቀቅ ፍላጎት ሊኖረው እንደሚችል እየተናገረ ነው። አርጀንቲናዊው ግብ ጠባቂ በክረምቱ የዝውውር መስኮት በዩናይትድ ይፈለግ ነበር። ነገር ግን ወደ ኦልትራፎርድ ያደረገ የነበረው ዝውውርም በመጨረሻም ሳይሳካ ቀርቶ የሩበን አሞሪም ቡድን በመተኩ ቤልጅያማዊውን ግብ ጠባቂ ሴኔ ላሜንስን ለማስፈረም መወሰኑ ይነገራል። ማርቲኔዝ ባለፈው የውድድር ዘመን መጨረሻ ላይ ደጋፊዎችን የተሰናበተ በሚመስል መልኩ ከተመለከት ነው በኋላ ክለቡን ይለቃል ተብሎ በሰፊው ይጠበቅ ነበር። እናም ያግምት ግን የዝውውር መስኮቱ እስኪዘጋ ድረስ ያለምንም መፍትሄም ቀጥሏል። ቪላዎች በመጨረሻም እሱን በቡድን ውስጥ አቆየውና ኡናይ ኤምሪ ማርቲኔዝን ወደ ዋናው ቡድን እቅዶች ውስጥ መልሰው አካተቱት። ሆኖም ግን የክለቡ የውስጥ አዋቂ ውጤቶች ወይም ደግሞ ግኝቶች ከተበላሹ የግብ ጠባቂው የረጅም ጊዜ ወደፊት እጣ ፈንታ አሁንም ደካማ ሆኖ ይቆያል ሲሉ ያስጠነቀቁት የፉትቦል ኢንሳይደር ጋዜጠኛ የሆነው ፒት አሩርክ እንደተናገረው ከሆነ የቪላው ግብ ጠባቂ የወደፊት እጣ ፈንታ ላይ ውይይቶችን አድርገዋል። ማንቸስተር ዩናይትድ ለአዲስ ግብ ጠባቂና ልምድ ላለው ሰውም በገቢያው ላይ ከሆነ ከማርቲኔዝ የተሻለው ብዙ ተጫዋቾች የሉትም። በጋው ላይ ከቪላ ይወጣል የሚል ብዙ ጥርጣሬዎች ነበሩ። እናም ዩናይትድ ደግሞ ፍላጎቱን ያሳየም ዋነኛው ክለብ ነበር። በውሰት ሊያስፈርመው ሞክረዋል፣ ነገር ግን አስተን ቪላ በጨረሻ አልተስማሙ። ማርቲኔዝ ወደ ኦልትራፎርድ የመዛወር ፍላጎት እንደነበረው ደግሞ ግልጽ ነው። በእርግጥም የዝውውር መስኮቱ ማርቲኔዝ ሳሄር ተዘግቷል። እናም ዩናይትድ ሴኔ ላሜንስን አስፈርሟል። ነገር ግን እሱም የረጅም ጊዜ ግብ ጠባቂ ነው። ስለዚህም ልምድ ያለው አማራጭን ከፈለጉ ማርቲኔዝ ብዙ መስፈርቶችን የሚያሟላ ነው። በክረምቱ የዝውውር መስኮት ከተከሰተው ነገር ሁሉ አንጻር በአስተን ቪላ ያለው የረጅም ጊዜ የወደፊት እጣ ፈንታ አሁንም አጠያቂ ነው። እናም እሱን ለመልቀቅ ደግሞ ፍላጎት ሊኖራቸው እንደሚችል በእርግጠኝነት መናገር ይቻላል። በጠሮር ዝውር መፈጸም ከባድ ይሆናል፣ ነገር ግን በሚቀጥለው ክረምት አሁንም አዲስ ግብ ጠባቂ የሚያስፈልጋቸው ከሆነ እንደገና ሊመለከቱ የሚችሉት ነገር ሊሆን ይችላል ተብሎ ይታሰባል። የቪላው አሰልጣኝ ኡናይ ኤሚሪ ማርቲኔዝን መልቀቅ እንደማይፈልግና ግብ ጠባቂውን በእቅዶች ውስጥም ዋጋ እንደሚሰጠው በተደጋጋሚ ገልጿል። በጠሮር ዝውር መፈጸምም አስቸጋሪ ነው። ቪላ በክረምቱ ማርቲኔዝ እንዲሄድ አልፈለገም፣ እናም ደግሞ ለአንድ ዋና ግብ ጠባቂ ደግሞ በውድድር ዘመኑ አጋማሽ የዝውውር ድርድር ማድረግም በእነሱ በኩል ምክንያታዊ አይሆንም ተብሎ ነው የሚጠበቀው። ራስመስ ሆይለንድ በክረምት የተጫዋቾች የዝውውር መስኮት ወደ ናፖሊ ያደረገው የውሰት ዝውውር ከጊዜያዊ ስምምነት በላይ በፍጥነት እየተለወጠ ነው። የዝውውር ዜና ኤክስፐርት ፋብሪሲዮ ሮማኖ በዴንማርኩ ኢንተርናሽናል ተጫዋች የወደፊት ዕጣ ፈንታ ላይም የተረጋገጠ መረጃን አቅርበዋል። የቅርብ ጊዜዎቹ መረጃዎች እንደሚያመለክቱት ማንቸስተር ዩናይትድ ብዙዎቹ ከተጠበቁት በላይ ቀደም ብሎ ከአንድ ከፍተኛ ተስፋ ከጣለበት ፈራሚ ጋርም ያለውን ምዕራፍ ሊዘጋ ነው። ዩናይትድ ራስመስ ሆይለንድን በዚህ ክረምት ወደ ናፖሊ የውሰት ዝውውር እንዲሄድም የፈቀደው የሴሪኤ ክለቡ በሚቀጥለው የውድድር ዘመን ለቻምፒየንስ ሊግ ብቁ ከሆኑ ግዴታ የመግዛት አንቀጽ ተካቶበት ነበር። የአንቀጽ ብቻውን ጣሊያናዊው ክለብ ዝውውሩን በቋሚነት እንዲያደርግም ግልጽ መንገድ ሰጥቶት ነበር። ነገር ግን የቅርብ ጊዜ ዘገባዎችን እንደሚያሳዩት ናፖሊ አንቀጹን ቢፈጽምም ባይፈጽምም የ22 ዓመቱ ተጫዋችን ለማቆየት የበለጠ ቁርጠኛ ሊሆን ይችላል። ዴንማርካዊ ዋጥቂ በዚያ ውድድር ዘመን በስድስት ጨዋታዎች በአጠቃላይ አራት ጎሎችን ያስቆጥሯል። ፋብሬትሲዮ ሮማኖ በዩቲዩብ ቻናሉ ላይ የራስመስ ሆይለንድ ወደ ናፖሊ የሚያደርገው ቋሚ ዝውውር መፈጸሙም አይቀርም ሲልም ጭምርን ያረጋገጠው እንግዲህ ሲናገርም ከግዴታ የመግዛት አንቀጽ ውጪ ናፖሊ ራስመስ ሆይለንድን በቋሚነት ለማቆየትም ይፈልጋል። ናፖሊዎች እሱን ያምኑታል፣ እናም ደግሞ የረጅም ጊዜ ፕሮጀክታቸውም አካል አድርገው ይመለከቱታል። ቋሚ ዝውውሩን መፈጸሙ አይቀሬ ነው። ናፖሊ ራስመስ ሆይለንድን ያምነዋል፣ እንደ ረጅም ጊዜ ፕሮጀክትም ይመለከቱታል። እንዲሁም እሱን ማቆየትም ከፍተኛ ፍላጎት እንዳላቸው ነው የሚነገረው። ሆይላንድ በኦልትራፎርድ እያሳለፈው ጊዜም እምቅ ችሎታ ብልጭታዎችን አሳይቷል። ነገር ግን ውስንነቶችም ነበሩት። ለዩናይትድ ከ90 በላይ ጨዋታዎችን አድርገው 26 ጎሎችን ያስቆጠረ ሲሆን አንዳንድ ጊዜ ደግሞ የፕሪምየር ሊጉ የአካል ብቃትና የታክቲክ ፍላጎቶችንም ለመላመድ ተቸግሮ ነበር ተብሎ ይነሳበታል። ሆኖም ግን በሴሪኤ ውስጥ ወጣቱ አጥቂ በጣሊያን ያለው የአጫዎች ዘይቤ ለጨዋታው እንደሚስማማው አሳይቷል። እናም አሰልጣኙ አንቶኒዮ ኮንቴ ከእሱ ምርጡንም ማግኘት እንደቻሉነ እየተመለከተን የምንገኘው ቤንጃሚን ሼስኮ አሁን ማንቸስተር ዩናይትድ ውስጥ መኖሩ ሌላ ማንኛውም አጥቂ የመጫወት ጊዜን ለማግኘት ይቸግራል ተብሎ ነው የሚታሰበው። የማንቸስተር ዩናይትዱ ካፕቴን ብሩኖ ሚጌል ፈርናንዴዝ በግል በሩበን አሞሪም ቅር እንዳልተሰኘ ተዘግቧል። ነገር ግን እንዲጫወት በተጠየቀው ወደ ኋላም መለስ ብሎ የመሃል ሜዳ ላይ ዲፕ ላይን ሚድፊልደር ቦታ ላይ ግን በፍጹም ደስተኛ እንዳልሆነም ተነግሯል። ጋዜጠኛ ቤን ጃኮብስ እንደተናገረው ከሆነም ፈርናንዴስ ከአሰልጣኙ ጋር አውንታዊ ግንኙነት አለው ነገር ግን በአቋም ለውጡ ቅር ተሰኝቷል ይህ ሁኔታ ደግሞ ሩበን አሞሪም ና የዩናይትድ የዝውውር ቡድን ከካፕቴኑ ከፍተኛ ጥቅም ለማግኘትም የሚችሉበትን መንገድ እንደገና እንዲያስቡ ሊያስገድዳቸው ይችላል የዩናይትድ ካፕቴን በዚህ የውድድር ዘመን ጥሩ እንቅስቃሴን ማድረግ አቅቶታል አሰልጣኙ ቦታውን ስለቀየረበትና ፖርቱጋላዊው የመሃል ሜዳ ተጫዋች የማይመቸው ወደ ኋላ ደግሞ ሚና እንዲጫወት ስለተደረገ ይህ አያስገርምም። ፈርናንዴዝ በአብዛኛው ሲጫወትበት ከነበረውና በግብል እና ደግሞ ከግብ አካባቢ ጋር በሚያደርገው አስተዋጽኦ የበለጠ ውጤታማ ከሆነበት የፊት መስመር የአስር ቁጥር ቦታ ሚናንም የተለየ አዲስ ሚና እንዲሰጡ አድርጓል። ይሁን እንጂ በዚህ የውድድር ዘመን ሁኔታው ግን እንደዚህ አይደለም። ቤን ጃኮብስ እንደተናገረው ከሆነ በተለይ በዩናይትድ ስታንድ ላይ ሲናገር ፈርናንዴስ ከአሰልጣኙ ጋር ችግር ባይኖረውም እንኳን እየተጫወተበት ባለው ቦታ ግን ደስተኛ እንዳልሆነ ግልጽ ነው። ብሩኖ ፈርናንዴዝ ከአሰልጣኙ ጋር ቅር ተሰኝቷል ባልልም አውንታዊ ግንኙነት አላቸው። እሱ ግን የክለቡ ካፕቴን ነው። ነገር ግን ወደ ኋላ ባለው ሚና ላይ መጫወቱ ግን ደስተኛ አላደረገውም የሚል መረጃ ነው። በትልቁም እየወጣ የሚገኘው የፈርናንዴዝ ምርጥ ብቃቶች የሚታዩት በአስር ቁጥር ሚና ላይ ወይም በፋይናል ሰርድ አካባቢ ኳስን በማቀበል ጎሎችን በማስቆጠርና አሲስቶችን በማድረግ ላይ ነው እና ወደ ኋላ ተመልሶ የመከላከል ሚናንም ደርቦ ሲጫወት ግን እንግዲህ ጠንካራ ጎኖቹን እንዳጣው ነው እየተገለጸ የሚገኘው። የፈርናንዴስ ደስተኛ ለመሆን እስካሁን ድረስ ቀውስ አይደለም፣ ነገር ግን መፍትሔ የሚፈልግ ታክቲካዊ ውጥረትም ደግሞ ወይም ታክቲካል ቴንሽንም ሊፈጥር ይችላል የሚል መረጃዎች እየወጡ ይገኛሉ። መፍትሔው እንግዲህ ዩናይትድ በመሃል ሜዳ ላይ እንግዲህ ተጫዋቾችን የሚያስፈርም ከሆነ እሱን ወደ ቀድሞ ቦታው ምናልባት ሊመልሰው እንደሚችል የሚያሳስቡ ዘገባዎች ናቸው አሁን ላይ በትልቁ እየተሰሙ የሚገኙት ሌላኛው የምናነሳው ጉዳይ ከስፔኑ ሚዲያ በወጣ ዘገባ መሰረት ወደ ቤርናቢው ሊደርስ ትልቅ ተስፋ የነበረው ነገር ግን በክለቡ ውስጥም ራሱን ለማስተዋወቅ ሲታገል የቆየው ኤድዋርዶ ካማቪንጋ ሪያል ማድሪድን አሁን ላይ ሊለቅ የሚችልበት እድል ሰፊ መሆኑ ነው። ተጫዋቹ በሳንቲያጎ ቤርናቢው ኮከብ ተብለው ከሚታሰቡ ተጫዋቾች መካከል ነበር፣ ነገር ግን አሁን ላይ ያንን ነገር እያጣው እንደመጣም የሚያሳዩ መረጃዎችን ነው እየተመለከተን የምንገኘው። የ22 ዓመቱ ተጫዋች እድገት በተደጋጋሚ በጉዳትና በመጫወት ጊዜም ውስንነት ተቋርጦ የነበረ ሲሆን ማድሪድ ወደ 60 ሚሊዮን ዩሮ የሚጠጋ የዝውውር ጥያቄን ለመቀበልም ፍቃደኛ እንደሆነ ተዘግቧል። ማንቸስተር ሲቲ ደግሞ ለፈረንሳዊው ተጫዋች ቀዳሚ ተፎካካሪ እንደሆነ ተገልጿል። ይህ ደግሞ እውነት ከሆነ ይህ እድገት በሚቀጥለው ዓመትም የመቀላቀል ሜዳ ላይም ገበያውንም የሚቀይር ከመሆኑም በላይ የማንቸስተር ዩናይትድ ፈረንሳዊው የማስፈረም ተስፋንም እንግዲህ ከፍ ያደርገዋል ተብሎ ይታሰባል። በ2021 ክረምት ከሬንስ የፈረመ ሲሆን ኳስን በመቆጣጠር ምቹ ነው፣ ወደፊት የመግፋት ችሎታ አለው። በጥልቅ የመሃል ሜዳ ላይ ተጫዋችነትም ከፍ ብሎ መጫወት የሚችል በአውሮፓ በጣም ተስፋ ሰጪ ከሚባሉ ወጣት አማካዮች አንዱ ሆኖ ይታይ ነበር። ሆኖም ግን ጉዳቶች የእሱን እድገት ደግሞ እንዳወሳሰቡበት ነው የሚነገረው። በዚህ ሲዝን ካማቪንጋ በአምስት እንግዲህ ተጠባባቂ ሆኖ በገባባቸው ጨዋታዎች ላይ 76 ደቂቃዎችን ተጫውተዋል። ይህም በአሁኑ ጊዜ ለሻቪ አሎንሶ እቅድ ውስጥም ወሳኝ እንዳልሆነ የሚያሳይ ነው። ማንቸስተር ሲቲ በ2026 በ60 ሚሊዮን ዩሮ ለማቅረብ ዝግጁ ሲሆን ሪያል ማድሪድም ይህን የመሰለ ጥያቄ ለመቀበል ዝግጁ እንደሚሆን ዘገባው ጨምሮ ይናገራል። ይህ ማለት ዩናይትድ ፈረንሳዊውን ለማስፈረም ከልቡ ፍላጎት ካለው በቅርቡ እርምጃ ለመውሰድም አለበት ማለት ነው። እንደ ካርሎስ ባሌባ ያሉ ስሞችም በሩበን አሞሪም የፍላጎት ዝርዝር ውስጥ ከፍ ያለ ደረጃ ላይ እንደነበሩ ቢነገርም ብራይተን ጥያቄዎችን ውድቅ በማድረጉ የአደል በዚህ ክረምት ተዘግቷል። ማድሪድ የሲቲን ዝውውር እንደሚመርጥ ከተዘገበ ዩናይትድ ደግሞ ይበልጥ ውስብስብ ወደሆነ የዝውውር ፉክክርም ለመግባት ካልተዘጋጀ ወይም አማራጭ ኢላማዎችን ካልፈለገ እቅዱ ለፕላን ቢ ሊያስፈልገው ይችላል ተብሎ እንደሚታሰብ ነው መረጃዎች የወጡት። የማንቸስተር ዩናይትድ ጆሽዋ ዘርክዚ የጥሬት ተጫዋቾች የዝውውር መስኮት ሲከፈት ክለቡን ለቆ የመውጣት እድሉ እየጨመረ መጥቷል። የዩናይትድ የማጥቃት እንግዲህ አካል ይሆናል በሚል እውነተኛ ተስፋ የፈረመው የ24 ዓመቱ ተጫዋች ደረጃው የወረደ ሲሆን በፕሪሚየር ሊጉና በውጭ አገር በበርካታ ክለቦች ፍላጎትን እየሳበ ነው። ክለቡ ቤንጃሚን ሼስኮን በማስፈረሙ ምክንያትም ለኔዘርላንዳዊው ዓለም አቀፍ አጥቂም እድሎችን ውስን ሆኖበታል። በዚህ ሲዝን እንግዲህ ዝርዝር ውስጥም አብዛኛውን ጊዜ በተጠባባቂ ወንበር ላይ እያሳለፈ ሲሆን ከሁሉም በላይ ደግሞ ለሰንደርላንዱ ላይ በተደረገው ጨዋታ የቡድኑ አባል መሆን አለመቻሉ ሩበን አሞሪም አጥቂውን ለዚህ ሲዝን በእቅድ ውስጥ እንዳካተተው የሚያሳዩ ፍንጮችን አላሳየም። እንደ ቲም ቶክ ዘገባ ከሆነ ኤቨርተን እና ዌስትሃም ዩናይትድ ዝርዝሩን እየተከታተሉ ሲሆን የፕሪምየር ሊጉ ክለቦች ተብለው የተጠቀሱ ናቸው ይህንን ተጫዋች ለማስፈረም ጆሹዋ ዘርክዚ ከዚህ ቀደም ደግሞ ስኬት ባገኘባቸው ጣሊያን ውስጥም ያሉ አንዳንድ ክለቦች እንደ ኮሞ ያሉ ክለቦች እሱን ለማስፈረም ፍላጎቱ አላቸው። ኮሞ ብቻ አይደለም ዩቬንቱስ እና ኤሲ ሚላንም ሊሆኑ የሚችሉ መዳረሻዎች እንደሆኑ እየጠቀሰ ነው። ሩበን አሞሪም ቀድሞውኑ በ2026 ለጆሽዋ ዘርክዚ ምትክ የሚሆኑ ተጫዋቾችን እያሰበ ነው። ይህም ደግሞ የአሰልጣኙ የረጅም ጊዜ እቅድ በእሱ ላይ እንደማይተማመን የሚያሳይ ነው። ጆሹዋ ዘርክዚ በእንግሊዝ እግር ኳስ ስኬታማ መሆን እንደሚችል ያምናል። ነገር ግን በዩናይትድ ውስጥ ለመቀጠል መታገልን ይመርጥ እንደሆነም ወደ መደበኛም የመጫወት ጊዜና በራስ መተማመንም እንደገና ለመገንባት እድል ወደሚሰጥ ዝውውርም መሄድ የተቻለ እንደሆነ መወሰን ይኖርበታል። ከሀገር ውስጥ ተቀናቃኞችና ከጣሊያን ክለቦች በሚመጣው ፍላጎት እንዲሁም በገበያ ውስጥም በንቃት እያሰሙ ነው የሚለውና ይህንን ተጫዋች ለማስፈረምም ጥረት የሚያደርጉ ሌሎች ክለቦች በመኖራቸው በዩናይትድ ላይ ቆይ ይችላል። ዩናይትድ የመጫወቻ ደቂቃዎችን የሚሰጠውና ወደ ቀድሞ አቋሙ የሚመልሰው የውሰት ዝውውርን ይመርጥ እንደሆነ ወይም ደግሞ ሩበን አሞሪም ያለፉት የሚመስሉት ተጫዋቾች እንደመሆኑ ይህንን ምዕራፍ የሚዘጋውና ቋሚ ዝውውርን የሚመርጥ ከሆነም በቅርቡ ጥያቄዎች ሁሉ ምላሽ እንደሚያገኙ ነው መረጃዎቹ የሚያሳዩት። በዌስትሀም ዩናይትድ ዋና ሰልጣኝ ኑኖ ስፕሬንቶ ሳንቶ በቅርቡ መሾም የክለቡ አፋጣኝ አቅጣጫና የበርካታ ቁልፍ ሰዎችንም የወደፊት ሁኔታ በተመለከተ ከፍተኛ ውይይትን እየፈጠረ ነው። ከዋና ዋና ሰዎች መካከል አንደኛው የክለቡ ካፕቴን ጃሮድ ቦውን ውጤቶቹ መሻሻል ካልቻሉ ክለቡን ለቆ ለመውጣት ሊያስብ ይችላል የሚል ዘገባ መውጣት ነው። እንደ ፉትቦል ኢንሳይደር ዘገባ ከሆነ በአሰልጣኝ ኑኖ ኤስፕሬንቶ ሳንቶ መሪነት በዌስትሃም ዩናይትድ ኮኮብ ጃሮድ ቦውን የክለቡ ውጤቶች ካልተሻሻሉ ሊለቅ ይችላል። ፖርቱጋላዊው አሰልጣኝ በፕሪምየር ሊጉ ሁለት ጨዋታዎችን መርተዋል። ከኤቨርተን ጋር አቻ ወጥተዋል፣ ከአርሰናል ጋር ተሸንፈዋል። ምንም እንኳን ይህ ትንሽ ናሙና ቢሆንም ወይም ደግሞ ትንሽ ሙከራ ቢሆንም የእሱ ተጽዕኖን የሚያሳዩ ምልክቶች ግን አሉ። በተከላካይ መስመር ላይ ዌስታሚናተሮች የበለጠ የተጠናከረና የተደራጀ መስለው ቢታዩም ውጤቶቹ አሁንም የተቀላቀሉ ናቸው። ኑኖ አሁንም ያለውን ስኳድ የማረጋጋትና ለጥር የዝውውር መስኮትም የማጠናከሪያ እቅድ የማውጣት ሁለት ስራዎችም ይጠብቁታል ተብሎ ነው የሚታሰበው። ፉትቦል ኢንሳይደር እንደዘገበው ከሆነ ጃሮድ ቦወን ውጤቶቹ ካልተሻሻሉ ለመልቀቅ ሊታለል ይችላል። ጃሮድ ቦን በክለብ ውስጥም አሁንም ደስተኛ እንደሆነ የሚነገርለት ሲሆን እስከ 2030 ድረስም ኮንትራት አለው። ይህም ደግሞ ለዌስታም ዩናይትድ ጠንካራ የመደራደር አቅምም ይሰጠዋል። በተመሳሳይ እሱ ወደ ኮከብነት ዘመኑ እየገባ ሲሆን በከፍተኛ ደረጃ የመወዳደር ምኞትም አለውን የተባለው ክለቡ በክረምቱ የዝውውር መስኮትም ጥያቄዎችን ለመስማት ዝግጁ ነበር፣ ነገር ግን ለመሸጥ ፍቃድ እንግዲህ ፍላጎት አልነበረውም። ሁኔታዎች እንደገና እንደሚስቡ ካስገደዳቸው በቀር ይህ አቋም ሊቀጥል ይችላል። የጥር የዝውውር መስኮት ለስኳዱ ደግሞ ለማጠናከርና ጥንካሬዎችንም ለማምጣት መንገድን ቢሰጥም እንደ ጃሮድ ቦን ያለ ደግሞ ቁልፍ ተጫዋችን የማጣት ስጋትም ማንኛውንም የማገገም ሂደትም ያወሳስብባቸዋል ተብሎ እንደሚታሰብ ነው መረጃዎች በትልቁ አሁን ላይ እየበጡ የሚገኙት። ለአሁኑ የዌስትሃም ዩናይትድ ቅድሚያ የሚሰጣቸው ነገሮች ቀጥተኛ ናቸው። ውጤትን ማረጋገጥ አስፈላጊ ከሆነ ደግሞ አሰልጣኙን በአስተዋይ ቅጥርም መደገፍና እንግዲህ አጥቂያቸውን ማቆየት ላይም በትልቁ ትኩረትን ያደርጋሉ። እነዚህ ነገሮች ከተፈጸሙ ስለ ጃሮድ ቦን መውጣት የሚነገረው ወሬ ይጠፋል። ካልሆነ ግን የክረምቱ የተጫዋቾች የዝውውር መስኮት የተረጋጋ የዝውውር አቋም ከሚጠብቀው ጊዜ ቀደም ብሎ ሊፈጥን እንደሚችል ነው መረጃዎች የሚያሳዩት። ማንቸስተር ዩናይትድ በቅርብ ወራት ውስጥ የሪያል ሶሴዳዱን ተከላካይ ጆን አራምቡሩን ለማስፈረም ፍላጎት አሳይቷል። በስፔኑ ሚዲያ መሰረትም የ23 ዓመቱ የቀኝ ተከላካይ በአፈጻጸሞም የማንቸስተር ዩናይትድ ትኩረትን ስቧል። እናም ዋጋውም ወደ 60 ሚሊዮን ዩሮ አካባቢም ይሆናል ነው የተባለው። ከሪያል ሶሴዳድ ጋር የረጅም ጊዜ ኮንትራት ያለው በመሆኑም ረካሽ በሆነ ዋጋ እንዲሸጡትም የሚገደዱበት ምንም አይነት ምክንያት የለም። ዝውውሩ እንዲፈጸም የመልቀቅ አንቀጹ መክፈልም ይኖርባቸዋል። ማንቸስተር ዩናይትድ ለተጫዋቹም 60 ሚሊዮን ዩሮ መክፈል የሚችልበትም ጭምር እንደሆነ ሀብትም እንዳለው ይነገራል። ዝውውሩን ማጠናቀቅ ይችል እንደሆነ መታየት ያለበት ጉዳይ ነው። ጆናራምቡሮ ከወራት በፊትም ከአስተን ቪላ ጋር ስሙ ተያይዞ ነበር። የ23 ዓመቱ ተጫዋችም ወደፊት የበለጠ ሊሻሻል የሚችልበት እድሜ ላይ የሚገኝ ሲሆን በሚቀጥለው የውድድር ዘመንም ኢንቨስትመንቱን ሊያረጋግጥ ይችላል። ሁኔታው እንዴት እንደሚዳበር መታየት ያለበት ነው። ማንቸስተር ዩናይትድ ቀደም ሲል ሁለት ቀኝ ተከላካዮች ያሉት እናም የ23 ዓመቱ ተጫዋችን ማስፈረመው አስገራሚ ሊሆን ይችላል። ይልቁንስ ማዕከላዊ ተከላካይ ወደ ቡርኑ በማከል ላይ ማተኮር ይኖርባቸዋል። ሆኖም ግን የ23 ዓመቱ ቬንዙዌላዊ ተጫዋችም ጥራት ያለው መሆኑ አያጠራጥረም እናም ቡርኑን ለማሻሻልም ይረዳዋል። አራምቡሩ ማንቸስተር ዩናይትድን በተከላካይ መስመሩ ላይ እንዲጠናከርና በማጥቃትም አስተዋጽኦ እንዲያደርግም ለመርዳት ይጥራል ተብሎ ይታሰባል። ወደ እንግሊዝ የመዘዋወር እድሎም ለላሊጋው ተጫዋች አስደሳች ይሆናል። በሙያው ውስጥም ትልቅ እርምጃ ሲሆን በፕሪምየር ሊጉ መደበኛ እግር ኳስን መጫወቱ ችሎታውን ሙሉ ለሙሉ እንዲጠቀምም ሊረዳው ይችላል። ማንቸስተር ዩናይትድ ፍላጎቱን በይፋዊ ጥያቄ ይከተል እንደሆነ መታየት ያለበት ጉዳይ ነው። በቅርብ ሳምንታት ውስጥም ከተለያዩ ፉልባኮች ጋር ስማቸው ተያይዞ ቆይቷል። በመጨረሻ ማንኛውም ተጫዋች እንደሚያስፈርሙ መታየት ያለበት ጉዳይ ነው። ወደ ፕሪምየር ሊግ መዘዋወሩ ከአራምቡሩ የሙያ ህይወት ተስማሚ ቀጣይ እርምጃ ሊሆን ይችላል። በእንግሊዝ ራሱን ለማረጋገጥና የማንቸስተር ዩናይትድ ቁልፍ ተጫዋች ሆኖ ለመቆምም ይፈልጋል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ እና ቶተንሃም የሌቫንቴውን አጥቂ ኢታ ኢዮንግን እየተከታተሉት ነው። ይህ የ21 ዓመቱ ወጣት በውድድር ዘመኑ መጀመሪያ ላይ ስፔናዊውን ክለብ ከተቀላቀለ በኋላ በጣም ጥሩ አቋም እያሳየ ነው። ቀደም ሲል በሊግ ውስጥም ሰባት የግብ አስተዋጽዎች ያሉት ዮንግ ብሩህ የወደፊት እድል ያለው ጎበዝ ተጫዋች ነው። እናም ትልልቅ ክለቦችን ፊርማውን ለመጠበቅም መፈለጋቸው አያስደንቅም። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሁለቱ የፕሪምየር ሊግ ክለቦች ወደፊት እሱን ለማስፈረም ተስፋ ያደርጋሉ። ሌቫንቴ እሱን ለመልቀቅ ዝግጁ ይሆን እንደሆነ ማየቱ አስደሳች እያደርገባል ነው የተባለው። ተጫዋቹ ባለፈው የውድድር ዘመን ለቪያሪያል ቢ 19 ጎሎችን ያስቆጠረ ሲሆን ወደ አንደኛው ዲቪዚዮን የመሸጋገር ብቃት እንዳለውም አሳይቷል። በላሊጋ ውስጥም አስደናቂ አቋም እያሳየ ነው እናም በፕሪሚየር ሊጉ ጥሩ አፈጻጸም ለማሳየትም የሚያስችሉ ቴክኒካዊ ብቃቶች እንዳሉት ምንም ጥርጥር የለውም። ማንቸስተር ዩናይትድ በአጥቂ መስመር ላይ የበለጠ ጥራትና ጥልቀት ያስፈልገዋል። ከቤንጃሚን ሼስኮ ጋር የሚፎካከር ሌላ አጥቂ ማግኘትም ተመራጭ ይሆናል። ዩናይትድ በዓለም ላይ ካሉ ታላላቅ ክለቦችም አንደኛው ነው እናም እሱን የመልቀቅ እድሉ ደግሞ ለተጫዋቹ አስደሳች ይሆናል። በተመሳሳይ ቶተንሃምን በአጥቂ ክፍል ውስጥም ተጨማሪ ጥልቀቶችን ሊጠቀምበት ይችላል። ዶሚኒክ ሶላንኬም ያለማቋረጥ ግቦችን ማስቆጠር አልቻለም። ሩዋንዳል ኮሎሞአኒ በውሰት ክለቡን ቢቀላቀልም በሚቀጥለው ክረምት ወደ ዋና ክለቡ ይመለሳል ተብሎ ነው የሚጠበቀው። የ21 ዓመቱ ወጣት ለሁለቱም ክለቦች የጥራት ተጫዋች ሆኖ ደግሞ እንዲሁም ሊያድግ ይችላል ተብሏል። ሁለቱም ለእሱ ማራኪ መዳረሻዎች ይሆናሉ፣ እናም በሚቀጥሉት ወራትም ለእሱ የዝውውር ጥያቄ ለማቅረብም ይወስኑ እንደሆነ መታየት አለበት። ሌቫንቴን በሚያምር ሀሳብም ለማሳመን የሚያስችል የገንዘብ አቅም አላቸው። ወደ እንግሊዝ መዘዋወርም በሙያው ውስጥም ትልቅ እርምጃ ይሆናል እና በፕሪሚየር ሊግ ውስጥ መደበኛ እግር ኳስን ማግኘትም እድሉን ሊያፋጥነው ይችላል ተብሎ ነው የሚጠበቀው። ኒውካስል ዩናይትድ የጣሊያን ብሔራዊ ቡድን አማካይ የሆነው ማኑዌል ሉካቴሌን ከዩቬንቱስ ለማስፈረም ፍላጎት አለው። እንደ ካልቺዮ መርካቶ ዘገባ ከሆነ የጣሊያኑ ክለብ ማኑዌል ሉካቴሌን ከ30 እስከ 35 ሚሊየን ባለው ዋጋ ለመሸጥ ዝግጁ ነው። ኒውካስል ዩናይትድ የሚመጡትን ወራት እሱን ለማስፈረም ይወሰን እንደሆነ መጤት ያለበት ነው። በቡድኑ መሀል ሜዳ ላይ ተጨማሪ ጥልቀትን በእርግጠኝነት ያስፈልጋቸዋል። ኤዲሃው እንደ ብሩኖ ጉማሬሽና ሳንድሮ ቶናል ያሉ ጥራት ያላቸው ተጫዋቾች አሉት። ሉካቴሊ ለእነሱ እጅግ በጣም ጥሩ ግዢ ይሆናል። ለቡኑ ጥልቅትና ጥራትም ይጨምራል። ኒውካስል የቻምፒየንስ ሊግ ተሳትፎን ያረጋገጠ በመሆኑም በተለያዩ ውድድሮች ላይም በጥሩ ሁኔታ ለመጓዝ ጥልቅና ጥራት ያለው ቡድን ያስፈልገዋል። የተዘገበው የዝውውር ዋጋም ለተጫዋቹ ጥራት ምክንያታዊ ይመስላል። እሱ ለወደፊቱ የተደረገው ኢንቨስትመንትን ሊያጸድቅ ይችላል። ወደ እንግሊዝ የመሄድ እድሉ ለተጫዋቹ ማስደሳች ይሆናል። በሙያው ከፍተኛ ደረጃ ላይ የሚገኝ ሲሆን ኒውካስል ብቃቱን በከፍተኛ ደረጃ እንዲያሳይም ሰፊ እድሎችን ሊሰጠው ይችላል። ክለቡም ታላቅ ምኞት ያለው ፕሮጀክትና ጎበዝ ቡርንም አላቸው። እንዲሁም በዓለም ላይ ያሉ ምርጥ ተጫዋቾችንም ለማስፈረም የሚያስችል የገንዘብ አቅም እንዳላቸው ይታመናል። ይበ እንዲህ እንዳለ ዩቬንቱስ የኒውካስሉን ኮኮብ ሳንድሮ ቶናሊ ለማስፈረምም ፍላጎት አለው። ለኒውካስሉ ኮከብ የሚጠየቀውን ዋጋ ለመቀነስ እንዲችልም ሉካቴሊን በድርድር ውስጥ እንደ ልውውጥ ተጫዋችም ሊያቀርቡት ዝግጁ ናቸው። የፕሪምየር ሊጉ ክለብ ለእንዲህ አይነቱ እንቅስቃሴ ክፍት የሆነ እንደሆነ ወደፊት የሚታይ ጉዳይ ነው። ሳንድሮ ቶናሊ ክለቡን ከተቀላቀለ በኋላ ለኒውካስል እጅግ በጣም አስደናቂ ተጫዋች ሆኖ ራሱን አሳይቷል እና እሱን መልቀቅ ስህተት ነው የሚሆነው። ለዋና ዋንጫዎች መታገልም ቁርጠኛ ከሆኑ እንደሱ ያሉ ተጫዋቾችን ማስቀጠል የግድ ይኖርባቸዋል ተብሎ እንደሚጠበቅ ነው። መረጃዎች በትልቁ እየወጡ የሚገኙት የተወደዳችሁ ቤተሰቦቻችን፣ ይህ ሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ነው። ለዛሬው የያዝንላችሁ ፕሮግራማችን ይህንን ይመስል ነበር። ቆይታችሁ ከኛ ጋር ስለነበር ከልብ አድርገን ነው የምናመሰግናችሁ። እንደተለመደው ፏርባሮ ፕሮግራሙን መራው ከእናንተ ጋርም ቆይታ አደረግኩኝ። እናንተም ቪዲዮችንን ላይክ እያደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናን ለእናንተ ማቅረብ እወዳለሁ። መልካም ጊዜ ይሆንላችሁ።